ትራምፕ ወንጀለኛ የተባሉ ስደተኞችን ማባረራቸውን እንዲቀጥሉ ጠቅላይ ፍርድ ቤት ፈቅዶላቸዋል። ወንጀል ሰርታችኋል ተብሎ ከተያዛችሁ ወዴት ትወሰዳላችሁም? ይህን ስፍራ ማወቅ ግድ ነው። ምክንያቱም ስደተኞች ነን እና አይሲኢ የአሜሪካ ኢሚግሬሽን ከስተም ኢንፎርስመንት ወይም የስደተኞች ሕግ አስከባሪ አካል ወንጀለኛ አካላችሁ ፍርድ ቤት ሳያቀርብ አጣድፎም ስደተኞችን የሚወስድበት ቦታ በጣም ያስፈራል፣ ይዘገንናል። ይሄ አስፈሪ እስር ቤት በመካከለኛው አሜሪካ በምትገኘው ኤልሳልቫዶር ቴኮሉካ በሚባል ገጠራማ ስፍራ ይገኛል ሲካት ሴንትሮ ዲ ኮንፊናሚንቶ ደል ቴሮሪዝሞ የሽብርተኞች ማጎሪያ ይባላል። ኤልዛልቫዶር ከ1980 እስከ 1992 ያሰቃያት የእርስ በርስ ጦርነት ለ12 ዓመታት ሲቆይ ከ ከ75000 ሰዎች በላይ ሕይወታቸውን ሲያረግፍ ለከፍተኛ መፈናቀልና ስደት መንስኤ ሆኖ ነበር በዚህ አስከፊ የጦርነት ወቅት ወደ አሜሪካም የተሰደዱ የኤልሳልቫዶር ዜጎች በጊዜ ሂደት ካሊፎርኒያ ግዛት ሎስ አንጀለስ ከተማ ውስጥ ኤምኤስ 3 ወይም ኤም 13 የተባለ የወንበዴ ቡድን ሲፈጥሩ የተቀሩት ደግሞ በ1960ዎቹ በሜክሲኮ ተወላጆች የተመሰረተውን ባሪዮ 18 የተባለውን የዱርዬ ስብስብ ሁሉንም የሃስፓኒክ ኮሚኒቲ ወይም የላቲን ተወላጆች ያለመድሎ ስለሚቀበል ያንን ተቀላቀሉ። እነዚህ ሁለት ቡድኖች አደንዛዥ ዝውውር፣ ህገወጥ የሰው ዝውውር፣ ግድያ፣ አስገድዶ መድፈር፣ አፍኖ መውሰድ፣ ዝርፊያ፣ እገታ፣ አስፈራርቶ ገንዘብ መቀበልና ሌሎች አሰቃቂ ወንጀሎችን በአሜሪካ ምድር ማስፋፋት ጀምሩ። ይህን ሁኔታ መቆጣጠር የተሳናት አሜሪካ በ1992 ዓ ም የኤልሳልቫዶር እርስ በርስ ጦርነት እንዳበቃ ወንጀለኛ የተባሉትን ለቃቅማም ወደ ሀገራቸው አባረረች። ይሁን እንጂ እነዚህ ቡድኖች ወደ ዋና መዲናዋ ሳንሳልቫዶር ከተመለሱበት ጊዜ ጀምሮ የማፊያ ሰንሰለታቸውን ከጎዳና እስከ መንግሥት መስሪያ ቤቶች ዘረጉም። ከመንገድ ዳር ዱርዬነት መንግስታዊ ቁመና ወዳለው የማፊያ ስብስብ በማደግ ከኤልዛልቫዶር ሜክሲኮ ከሜክሲኮ እስከ አሜሪካ የተዘረጋ ግዙፍ የወንጀል ቡድኖች ሆኑ። ኤምኤስ 13 ና ባሪዮ 18 እርስ በርስ የኃይል ሽሚያ ውስጥ ከመግባት ባለፈ ኤልዛልቫዶርን ከ12 ዓመታት እርስ በርስ ጦርነት ጊዜ በባሰ አስፈሪ ሀገር አደረጓት። እንኳን እንግዳ ሊሄድ ዜጎቿም እግሬ አውጭኝ ያሉም ቀያቸውን ጥለው የሚሰደዱባት ሀገር ሆነች። ከዚያ ጊዜ የጀመረ ሰላማዊ ዜጎች ይሰደዳሉ። በተለይ ኤምኤስ 13 ከሀገሩ እስከ ምድር አሜሪካ መስፋፋቱን ቀጠለም። 2016 ሁለቱ ወሮበላ ቡድኖች ከ262 የአገሪቱ ዞኖች ውስጥ 241ን ተቆጣጠሩ። በአገሪቱ መንግሥት መረጃ መሠረት እስከ 2023 ዓ ም ድረስ 120 ሺህ የማፊያ አባላት ነበሯቸው። በ2019 ዓ ም የኤልሳልቫዶር አዲስ ፕሬዝዳንት ሆነው የተሾሙት ናይብ ቡኬሌ በባለ ሲመታቸው የመንግሥታቸው ቀዳሚ ዓላማና ኢላማ አደገኛ ቦዘኔዎችንና ወንጀለኞችን ማጥፋት እንደሆነ በይፋ በመግለጽ ግዛታዊ የቁጥጥር የበላይነትን ለማስፈን የፖሊስና ወታደራዊ ኃይልን አደገኛ በተባሉ ቦታዎች ላይ በማሰማራት ተጠርጣሪዎችን በየእስር ቤቶቹ ማጎር ጀምሩም። ይህንኑ ዓላማቸውን ለማሳካት በየእስር ቤቶቹ ዙሪያ የስልክ ወይም ኢንተርኔት አገልግሎት እንዳይሰራ አደረጉም። ፖሊስ የሚጠቀሙባቸውን የቴክኖሎጂ መሳሪያዎችን በዘመናዊ መልኩ ማስታጠቅ ጀምሩ። በፕሬዝዳንቱ እርምጃ ህዝቡ ቢደሰትም በ2020 ኤፕሪል ወር ውስጥ በሶስት ቀን ብቻ 77 ሰዎች ሲገደሉ ሌላ ስጋት አገረሸም። ነገር ግን በዚህ ያልተደናገጡት ናይ ቡኬሌ ሌላ እርምጃ ወሰዱ። በመላው ሀገሪቱ የሚገኙ እስር ቤቶች እስረኛ ከታሰረበት ክፍል ንቅንቅ ሳይን ለ24 ሰዓታት እንዳይወጣ በማድረግ የተለያዩ ባላንጣ የማፊያ ቡድኖች ተቀላቅለው እንዲታሰሩ ትዕዛዝ አስተላልፉም። ከዚህ በተጨማሪም የእያንዳንዱን እስረኛ ፎቶ ለህዝብ ይፋ እንዲታይ ወሰኑ። ይሁን እንጂ የእርምጃቸው በ2022 የበቀል እርምጃ መዘዛ መጣ። በፌብርዋሪና ማርች ወራት ብቻ 166 ሰዎች ተገደሉ። ኤምኤስ13 ለፕሬዚዳንቱ የላከው አጸፋዊ ምላሽ ነው ተባለም። ፕሬዚዳንት ናይብ ቡኬሌም በበኩላቸው አጸፌታውን አከረሩት። የዋስ መብትና የቤት ውስጥ እስረኛ ፍርድ ቤት መከታተያ እስር ቤቶችን አስወገዱም። ስምንትና ዘጠኝ ዓመታት የሚያስፈርዱ ወንጀሎች እስከ አርባ ዓመት ዘብጥያ እንዲወርዱ የሚያስደርጉ እንዲሆኑ ወሰኑ። የመንግሥት ጸጥታ ኃይሎች ቤት ለቤት ፍተሻም፣ ጠንካራ ኬላም፣ የመኪኖች ብርበራ እያደረጉ በማርች 2022 6000 ሰዎችን አሰሩም። ከአንድ ወር በኋላ ቁጥሩ አድጎ 17 ሺህ ከዚያም 35 ሺህ በላይ ወንጀለኛ የተባሉ ንቅሳት ሰውነታቸውን የወረረው ወንጀለኞች 666 የሚል ቁጥር ጭምር እየተነቀሱ በየእስር ቤቱ እንዲታጎሩ ተደረገም። ፕሬዚዳንቱ የእስረኞች ምግብ በቀን ሁለት አነስተኛ እንዲሆን አደረጉም። ከትምህርት ቤቶች ላይ ገንዘብ ቀንሼ ሽብርተኞችን አልቀልብም አሉም። በዚያው ዓመት የማፊያው ቡድን አባላት መቃብር ስፍራዎች፣ ሐውልቶች እንዲጠፉ ተደረገም። ከእንግዲህ ወንጀለኞች የሚመለኩበትና የሚወደሱበት ሀገር አትኖርም ተባለም። በ10 ሺዎች የሚቆጠሩ ወታደሮች በየከተማው ተሰማርተው የወንበዴ ቡድኖች አባላትን ምልክቶቻቸውን፣ እና ተባባሪዎቻቸውን በየዕለቱ ከማደን ባለፈም በጃንዋሪ 31 2023 በቴኮሉካ አውራጃ 40ሺ እስረኛ የሚይዘው ሲኮት ወይም ሴንትሮ ደ ኮንፊናሜንቶ ዴል ቴሮሪዝሙ የተባለው የሽብርተኞች ማጎሪያ በይፋ ተገንብቶ ስራ ጀመረም። ዛሬ ትራምፕ ወንጀለኛ ያሏቸውን የቬኔዙዌላ ቲዲኤ ወይም ትሬንደራጓ የኤምኤስ 13 ሆነ ሌላ ስደተኛ ወንጀለኛ ያሏቸውን እያፈኑ የሚወስዱት ወደዚህ እስር ቤት ነው። ጠቅላይ ፍርድ ቤቱም ይሁንታ የሰጣቸው ይህንኑ እንዲቀጥሉበት ነው። በዚህ እስር ቤት ትራስ የለ፣ ፍራሽ የለ፣ ተደራራቢ ላሜራ ብረት ብቻ። በአንድ ክፍል አራት ተደራራቢ ላሜራ አልጋዎች በጠባብ መተኛ እስከ ሰማንያ እስረኛ ይታጎራል። ሁለት ሽንት ቤትም ሆነ ሻወር ሆኖ የሚያገለግል የጋራ ቦታ ያለው ሲሆን ሁሉ ነገር የሚፈጸመው መጸዳዳቱም ሆነ መታጠቡ ፊት ለፊት ነው። አጋንንት የሚመሳስሉ ወንጀለኞች አንድ ላይ ታጉረው ተፋጠው ይውላሉም ያድራሉ። ፕሬዚዳንት ትራምፕ ኤምኤስ 13 እና ሌሎች ወሮበላ ቡድኖች ሰው አይደሉም እንስሳት ናቸው ያሉትም ለዚህ ነው። በአሜሪካ ስደተኛ ወንጀለኛ የተባለ ሁሉ ወደዚህ ስፍራ ይጋዛል። ኤልሳልቫዶር ይህን ውለታ ለአሜሪካ በመዋሏ በአንድ እስረኛ በዓመት እስከ 20 ሺህ ዶላር በጀት ትቀበላለች። በ166 ሄክታር ላይ ያረፈው ሲኮት የሽብርተኞች እስር ቤት 9 ሜትር በሚረዝም ግንብና 3 ሜትር በተቀጠለ የኤሌክትሪክ ሽቦ የታጠረ 15000 ቮልት ኃይል ያለው አደገኛ እስር ቤት ተገንብቷል። በዘመናዊ መልኩም የሰለጠኑ ወታደሮችና ፖሊሶች 19 ማማ ላይ ሆነው ወደ ታች እስር ቤቱ ዙሪያ ጥብቅ ክትትል ያደርጋሉ። ይህ ዘመናዊ እስር ቤት የታጠቀው ቴክኖሎጂ ሆነ ወታደሮችና ቁጥጥሩ እስር ቤቱ ማምለቅ ቀርቶም የሚያስቡትም እንዳይሆን አድርጎ ተስፋ አስቆርጧል። እዚህ ከተገባም ጥያቄ የለም። ፍርድ ቤት የሚባል አንዳች ነገር የለም። እንኳን በሰው አገር ኑሮን ሊያሸንፍ የተሰደደ ጥገኛ ቀርቶም ማንኛውም ሰብአዊ ፍጡር ሊጎበኘውም የሚያስፈራ ሞትን የሚጠባበቁበት ምድራዊ